ኮሎነል አበራ በዝርዝር እያስረዳናል ዝግጅቱ ምን እንደነበረ፣ አብረን እንቆይ። አሁን በቀጥታ ወደ እንግዳችን አመራለሁ። ጠና ስጥልኝ ኮሎኔል እንደምን አደርክ? እንደምን ሰነበትክ? በጣም በጣም እጅግ ደስ ብሎናል። የእናንተ የእርቅ እና የስምምነት ጉዳይ በመላው ዓለም የሚገኘው በተለይ የአማራን ተወላጆች አልፎም ተርፎ ኢትዮጵያኖችን በሙሉ ያስደሰተና ያኮራ ጉዳይ ነው። በቅድሚያ እንኳን ደስ ያላችሁ ለዚህ በመብቃታችሁ እንኳን አብሮ ደስ ያለን እናንተ ብቻ ሳይሆን ለጎንደር ነዋሪዎች አጠቃላይ ሁለተኛ ለአማራ ህዝብ፣ ሶስተኛ ለመላው ኢትዮጵያዊ፣ አራተኛ በውጭ ሀገር ለሚኖሩ ዲያስፖራ እና ቱን ለኢትዮጵያውያን እንኳን ደስ ያላችሁ፣ በጣም ደስ ብሎናል የሚል መልእክት ነው የማስተላልፈው። በዚህ በመቀጠል የሰላም ድርድሩ ምን ይመስል ነበር የሚለው በየምድር ክፍለ ጦር አመራሮች እንዲሁም ቋራ ኦሜድላ ክፍለጦር ሁለቱ የተወጣጡ ኮሚቴዎች አመቻች ኮሚቴዎች እኛንም በማናገር እንደገና በሌላ በኩል ያሉትንም በማናገር ሁላችንም ከፍተኛ የሆነ አንድነት ለማድረግ ሰላም ለመሆን ሰላም ከሆነ ጎንደር አንድ ከሆነ ጠላትም በአንድ መደምሰስ የምንችልበትን ሁኔታ እንደሚኖር በመተማመን በአንድነት ልክ አመቻች ኮሚቴው ካመቻቸ በኋላ ሁለታችን ግንኙነት እንድናደርግ ተደረገ። ግንኙነት ስናደርግ ይሄ ከብዙ ጊዜ በኋላ ቤተሰብ ሲገናኝ በናፍቆት የዛ አይነትና በእንባ ነው ሰላምታ የተለዋወጥን የተሳሳምን። ይሄን ካደረግን በኋላ አንዳንድ ንግግሮችን ያደረግን በዚህ ንግግር ላይ ህዝብ በድለናል፣ ህዝብን እንክሳለን አንድ ሆነን እንቆማለን። ከአሁን በኋላ ማንም ይለያየን የለም። እኛ አንድ ነን። ሊለያዩን የሚመጡ የተለያዩ አካላት ሊኖሩ ይችላሉ። እነሱም መቀበል የለብንም። ሊለያዩን የሚመጡትንም ምን ማድረግ አለብን? በእናንተ በሚዲያዎች አማካኝነት፣ በጋዜጠኞች አማካኝነት እንዲህ እንዲህ ነገር አለ እያልን እየተናገርን ነገሩ የእኛ ደጋፊዎች እንዲያውቁትና እንዲረዱን እናስገነዘባለን በሚል በዚህ ተስማማን። ልክ መሳሳም ስንጀምር የሁለቱ ከዚህ በፊት የተለያየ እዝ የነበረው ሁለቱ አካላት በአንድ ላይ ሆነው ሆ እያለ ሲጨፍር በቃ ከተማውን ቀውቲ ቀውቲ ቀውቲ ጭፈራን ያደረገ ወዲያውኑ፣ ደቡብ ጎንደር በቶክስ ነው፣ ወሎ በቶክስ ነው፣ ጎጃም አጠቃላይ እንኳን ደስ ያላችሁ መልእክት ነው፣ ሸዋ እንኳን ደስ ያላችሁ መልእክት ነው። ከውጭ ሁሉ እየተደወለ እንኳን ደስ ያላችሁ፣ እንኳን አንዱ ናችሁ ነው እያለ ይህን ነገር ያደረገ። ይህ ምክንያቱም ጎንደር አንድ ከሆነ ሁሉም አንድ ይወዳል። ጎንደር ዋና የስበት ማዕከል ነው፣ ለዲፕሎማሲም፣ ለፖለቲካም፣ ለስልጣንም ለሁሉም ነገር ጎንደር የስበት ማዕከል ነው። ስለዚህ እንኳን አንድ ሆንን፣ እናንተም እንኳን ደስ ያላችሁ። ብዙ ጊዜ ስትለፉ ነበር፣ ብዙ ጊዜ ስትደክሙ ነበር፣ ብዙ ጊዜ ሕዝቡን የማንቃት ስራ ስትሰሩ ነበር። ስለዚህ የእናንተም ድካም እንኳን ተሳካላችሁ፣ ደስ ብሎዳል። እንኳን ደስ ያላችሁ። በጣም አመሰግናለሁ ኮረኔል አበራ። በጣም በሚገርም ሁኔታ ይህ ዜና ወዲያውኑ በዓለም ዙሪያ እንደተነዛ ወይም እንደተገለጸ፣ በብልጽግናዎች በኩል ድንጋጤ ውስጥ ገብተዋል፣ ገና ምንም ሳይጀመር። የሚገርመው ግን ይህ የእናንተ የእርቅ ጉዳይ እንደተጠናቀቀ፣ ቅድም እንደገለጽከው፣ ደስታችሁ በመሳሪያ ተኩስ ጭምር፣ በለቅሶ ጭምር የታጀበው ወዳውኑ ሳይቋጭ ዙራችሁን ተከባችሁ እርምጃ ለመውሰድ የብልጽግና ኃይሉ እጅግ ከፍተኛ በሺዎች የሚቆጠሩ ኃይል እንደላከ በከበባ ውስጥ እንደገባችሁ ተገልጾ ነበር። ይህን ከበባ እንዴት ልታመልጡ ቻላችሁ? በጣም ጥሩ አመሰግናለሁ። አቶ ዘውዱ ምንድነው የተደረገው? ጠላት ልክ አንድ ሊሆኑ ነው ተሰባስበዋል። አንድ ሆኑ ሲባል ጠላት አንገቱን ነው የደፋው። ስለዚህ ምንድን ነው ያደረገው ለወታደሮቹ አጠቃላይ ትዕዛዝ ነው የሰጠ። ትዕዛዝ የሰጠው ከጎንደር አንቀሳቅሷል፣ ከደልጌ አንቀሳቅሷል፣ ከጨዋይት አንቀሳቅሷል፣ ከአጸደማርያም አንቀሳቅሷል፣ ከሻውር አንቀሳቅሷል፣ ከሰራባ የሚባል ቦታም ጦር አንቀሳቅሶ ከአምስት ሺህ እስከ ስድስት ሺህ የሚጠጋ እግረኛ ወታደር ነው ወደኛ ተበባ ውስጥ ለማድረግ የመጣው የሰጣቸው ጉዳይ ምንድን ነው? ጎንደር አንድ ከሆነ ይሄ ውጊያ ያልቃል። ስለዚህ ውጊያችን እንዳንሸነፍ እኛ ራሳችን ማሸነፍ ይኖርብናል። ስለዚህ ወታደር የሆንክ መኮንን ትሆናላችሁ። ምክትል መቶ አለቃ፣ ምክትል መቶ አለቃ የሆነ አንድ ርከን ያገኛል፣ መቶ አለቃ ይሆናል። መቶ አለቃው ሻምበል፣ ሻምበል የሆነ ሻለቃ ይሆናል። ስለዚህ በአስቸኳይ ሄዳችሁ የጎንደር ፋኖ አመራሮችን በእጃችሁ ይዛችሁ እንድትመጡ የሚል ግዳጅ ነው የተሰጠው። ስለዚህ ከጠዋቱ አስራ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ውጊያ አከናወንን። በአንድ በኩል እኛ ከበባውን ሰብረን ከወጣን በኋላ መልሶ ማደራጀ የታደረግን መልሶ ማደራጀ የታደረግን በኋላ ያው ማጥቃት ነው የሰነዘርን። ማጥቃት ስንሰነዘር ሁለት መኪና ሙሉ አስከሬን አንድ መኪና ሙሉ ቁስለኛ ይዞ እንዲያፈገፍግ ነው ያደረግን። እሱ ሲያፈገፍግ እኛ የመልሶ ማጥቃት እርምጃ ወስደን ጠላትን ወደ የካምፑ እንዲገባና እንዲመለስ ያደረግንበት ሁኔታ ላይ ነው ያለው። በጣም የሚያሳዝነው ግን የሆነች የቀበሌ የገበሬ ቀበሌ መንደር አለች። እዛች መንደር ላይ ሞርተር እና ዲሽካ እየወረወረ ሲያስቸግር እኛ ወደ ጎን ብለን ነው ሰብረን ይወጣል። ያችን ከተማ ተመልሰን አጥቅተን ስንይዝ አጠቃላይ የግለሰብ ቤት ውስጥ በር እየሰበሩ የአንገት ሀብል አስራ አምስት ሺ ሀያ ሺ ሀያ አምስት ሺ ብር የግለሰብ የአንገት ሀብል የእጅ አምባር በሁለተኛ ደረጃ የሱቆች አሉ፣ ትንንሽ ሱቆች እዛ ሱቅ ውስጥ ያለ ሸቀጦችን አጠቃላይ ጭኖ ቴሌቪዥን ጭኖ ዲኮደሮችን እየጫነ ሪሲበሮችን እየጫነ ዶቄት እየጫነ የሚበላውን በልቶ መሬት ላይ እያፈሰሰ የግለሰብ የሆነ ዝግጅት በዓል፣ ኖሯቸው ለዝግጅት ለበዓል ያዘጋጁትን ሊጥ እየደፋ በሳንጃ እየቀደደ፣ ይሄ የላስቲክ ጀሪካን አለ የላስቲክ በርሚል አለ። ያንን እየቀደደ መሬት ላይ ያደረገበት እየደፋበት ሁኔታ። ሁለተኛ በትራንስፖርት የባጃጅ የሞተር ትራንስፖርት የሚሰሩ ልጆች አሉ። ያን ሞተር አቃጥሎ ነው የሄደው ያንንም በፎቶግራፍ አሁን እልክል አለው እሱም ትመለከታለህ እንዴት አድርጎ ሊጡን እንደደፋ ወጡን እንዴት እንደደፋ። ሁለተኛ የተሰረቁ የዘረፏቸውን ባለ ንብረቶች እነሱ ሁሉ አናግረን እሱንም በድምፅ የምንልክል ይሆናል። በመቀጠል ምንድን ነው ያደረገ? አንድ የሆነች አሮጊት ሴትዮ ሁለት ልጆቿ ሞተውባት፣ የአካባቢ ህብረተሰብ ብር አዋጥቶ የሰጣትን አምጪ ብለው ነው ይዘውባት ይሄዱ። ህጻናት ከብት የሚጠብቁትን ለምሳሌ በሬ ከሆነ ይሄ ለፋኖ የተዘጋጀ በሬ ነው እያለ ህጻናትን የሚገል፣ የሚገርፍ፣ የሚያባርር እኔ መንግስት ነኝ ይላል እንጂ መንግስት ያልሆነ አሸባሪ የብልጽግና ፓርቲ መሆኑን በተጨባጭ ለህዝብ ያሳየበት ሁኔታ አለ። ይህን ይህን ደግሞ የምንልከውም በፎቶግራፍ አስደግፈን እናንተ ለእኛ ደጋፊዎች ለአለም ህብረተሰብ እንድታሳዩልን ትብብራችሁን እንድታደርጉልን አመሰግናለሁ። ኮሎኔል አበራ አንዳንድ ፎቶች በአጋጣሚ ያው ደርሰውኛል፣ እያሳየው ነው በቀጥታ ለተመልካች አድማጮቻችን፣ በተለይ ሞተሮቹን፣ ቤት ውስጥ የደፏቸውን እህሎች በተመለከተ ያወደሙትን፣ ይኸውና እያሳየው ነው የሚገኘው ለተመልካች አድማጮች በሚገርም ሁኔታ እንዲህ አይነት ነውር የተሞላበት ተግባር የሚፈጽም የመከላከል ኃይል እንግዲህ ምንድን ነው የሚያደርገው እንደው በዚህ ሁኔታ ቢቀጥል የሚለውን አመላካች ነገሮች ናቸው የሚስተዋሉት። በጣም አመሰግናለሁ ኮረኔል፣ እንደው ለተመልካች አድማጮቻችንም እስቲ ወደኋላ ልመልስህ እንደገና። በተለይም የዚህ እርቅና የእናንተ ውይይትና መስማማት ጉዳይ በሌላኛ ሶስተኛ አካል አለመደረጉ ደግሞ እጅግ ገራሚ አድርጎታል። በጣም የሚደነቅ ጉዳይ ነው። ሌላ ወገን ሳይገባበት ራሳችሁን በራሳችሁ ተነጋግራችሁ ችግሩን መፍታቱ ለሌሎቹም ትልቅ ተሞክሮ ነው። በተለይም በዚህ በሸዋም የሚገኙት በወሎም የሚገኙት ከዚህ ከእናንተ ተምረው ጥሩ ውጤት በቅርቡ እንደሚያሳዩን ተስፋ አደርጋለሁ። ወደ ኋላ ልመልስና እስኪ ስ ይህን ንግግር ስታደርጉ አንደኛ ምን ያህል ጊዜ ፈጀባችሁ? ሁለተኛ ውይይቱ፣ በሂደቱ ላይ በምታደርጓቸው ነገሮች ላይ እንደ የመጸጸት ስሜት ይሰማ ነበር? ምን ነበር ከሁለቱም ወገኖች ወይም ችግሩ ለመፍታት እየተደረገ ያለው ነገር፣ እስቲ እንደው ትንሽ ዘርዘር አርገ ብትገልጽልን ለመገናኘትና አንድ ለመሆን መቶ ፐርሰንት ከነሱም ከኛም ፍላጎት ነበረ፣ መቶ ፐርሰንት የምነግር ነገር። ግን ምን አለ መሰለ እነኛ አመቻች ኮሚቴዎች የተባሉት እነሱንም አናግረው እኛንም አናገሩ። ቢያንስ አስር ቀን ወይንም ከአስራ አምስት ቀን ቢቆዩ ነው በዚህ ንግግር ላይ ወደኛ ወደዛ ምናምን እያሉ፣ ይህን ካደረጉ በኋላ እንገናኝ ነው ያለ። ምን አለ መሰለ የፈለገ ቢሆን አማራ አማራ ነው፣ አንድ ነን። ግንዳችን አንድ ነው። አንድ ቤተሰብ ነው። ወንድማማቾች ነን። የተወሰነ ኩርፊያ ሊኖር ይችላል። ያ ኩርፊያ ደግሞ ለተወሰነ ጊዜ ነው የቆየ፣ ለተወሰነ ዓመት ነው የቆየ፣ ለአንድ ዓመት ወይም ከአንድ ዓመት ለበለጠ ጊዜ። አሁን ስንገናኝ ግን የነበረው ቁጭት ሁሉም በቃ የበደልነውን ህዝብ እንክሳለን፣ ይቅርታ አድርጉልን ያሉ በእኛ በኩልም በእነሱ በኩልም የነበረው ይቅርታ አድርጉልን በቃ ለጠላት እስትንፋስ የሰጠ ነው። ለጠላት ይህን ያህል ጊዜ የሰጠ ነው። እኛ አንድ ስላልሆንን ነው። አንድ ስላልሆንን ህዝባችን በድለናል። ህዝባችን በድሮን እንዲደበደብ፣ በከባድ መሳሪያ እንዲደበደብ፣ በኢኮኖሚ እንዲላሽቅ ያደረግን እኛ አንድ ስላልሆንን ነው። እግዚአብሔር ይመስገን። ክብር ለእናትና ልጇ። አሁን አንድ ሆነናል። ጠላትን በቅርብ ጊዜ ውስጥ እንደመስሳለን የሚል ነው ሁላችንም የተናገርን። አንዳንድ የሚሰሩ ስራዎች አሉ። ያ ስራ ሲሰራ ደግሞ የተወሰነ ነገር ለጋዜጠኞች የሚነግሯቸው ነገር ይኖራሉ። የሆኑ ኮሚቴዎች አሉ። ስለዚህ የነበረው ሂደት ይሄን ይመስላል። ከልብ አመሰግናለሁ። አሁንም በድጋሚ ኮሎኔል፣ በእውነቱ እጅግ ደስ የሚሰኝ ተግባር ነው የተፈጸመውና እና ይህንን እንዳልኩት ከበባ ከደረገባችሁ እራታችሁን በልታችሁ ደስታችሁን ቅድምም እንዳልኩት እያጣጠማችሁ ባለችበት ሰዓት ነው ከበባ ያደረጋችሁ። ስለዚህ እንደገና ከድርድሩ በኋላ በእዝ ያው ሀላፊዎች ናችሁ እና ጦሩን በማዘዝ በኩል ያለው እንቅስቃሴ ምን ይመስል ነበር? እዛው ተነጋግራችሁ ወደ አሁን ወደ ጦርነት ነው የገባችሁት ወደ መምራት ወይስ ምንድን ነው የተደረገው ነገር? እኛ እራት በላን። ያው ዝግጅት ተደርጎ እርቁ ሰላም በመሆኑ አመራሩም ተመሪውም አብረን ቁጭ ብለን ምግብ በላን ምን አደረግን። ከዛ በኋላ ለስላሳ ምናምን ከጠጣም በኋላ ልክ ከምሽቱ ሁለት ሰዓት ተኩል ወይም ሶስት ሰዓት ላይ በሉ ደናደሩ ደናደሩ ተባብለን ተለያየን። ልክ እንደተለያየን ጠላት መክበቡ ተጅ ሰማን። ስንሰማ ቋራው ሜድላ ማለት ከእኛ ያልነበረሽን ማለት ነች አድ ጋ ያልነበረች እዛኛው እዚ የነበረች ነች። ሁለተኛ በየምድር ክፍለ ጦር የሚባል ከኛ ጋ ያሉ ነው። ሁለቱ በጋራ ተቀናጁ። አንተ በዚህ ግባልኝ፣ የኛው በዚህ ግባ። በዚህ ከበባ ተፈጽሞ ብናል እኛ በዚህ በህብረት በጥምረት ሆኖ ነው ይህን ጠላት አሳደን የከበባውን አጠቃላይ ሰብረን ወጣን። ከዛ በኋላ የሁለቱ አመራር መምሪያ እየሰጡ ውጊያውን እየመራን ያው በጠላት ላይ ከፍተኛ የሆነ ድል ተቀናዥን የጠላትን በሚገባው ወታደራዊ ቋንቋ አናግረን እንዲመለስ አድርገነዋል። በሚገርም ሁኔታ ቁጥሩ ከፍተኛ እንደሆነ ገልጸ ይልኛል። ከአምስት ሺህ ያላነሰ ጦር ወደዋ ወይስ ይሄ ድርድር እንደተጀመረ ወደው መረጃው ደርሷቸው ነው እየተጠጉ ያሉት፣ ወይስ በዛው አካባቢ ነበሩ ይህን ያህል ጦር አንደኛ ርቀታችን ወደ ሀያ ኪሎ ሜትር ወይም አስራ አምስት ኪሎ ሜትር የሚሆን ያለን ከነሱ ጋር ከዚህ ከብልጽግና ወታደር ጋር አንድ መሆና አንድ በመሆናችን ምን አለ መሰለ መረጃ ደርሷቸዋል። መረጃ ስለደረሰው የግዴታ ምንድን ነው አመራሩን አጠቃላይ ከያዝን ጎንደር የሚባል ፋኖ አይኖርም የሚል የምን አይነት ትምክህት እንደሆን አይገባኝም። የሰው ልጅ የተሳሳተ ፎርሙላ ይዘው ነው የመጡት። ስለዚህ ያ ፎርሙላ ደግሞ መሳሳቱን እኛ በተግባር አሳይተናቸዋል። በተግባር እንግዲህ አሳይታቸዋል። ትልቅ ነገር ነው ውጤቱ ያው፣ በድል ተጠናቋልና ከዛ በኋላስ እንደው የመገናኘት የማውራት ነገር ውስጥ እና በእንኳን ደሳላችሁ ላይ፣ ሌላ የጀግንነት ድል በመጎናጸፋችሁ የማውራት የመነጋገር ድል ገጥሞ ይሆን አንተም ከሌሎቹ ከታረቃችኋቸው ወንድሞች ጋር እና ምን ተባባላችሁ ይሆን? እንኳን ደስ ያላችሁ፣ እንኳን በደህና ወጣችሁ፣ ራሳችሁን ጠብቁ ባካችሁ፣ አመራሮች በዚህ በኩል እኛ እንሸፍን፣ በዚህ በኩል እኛ እንግባ ምናምን የሚል ሁኔታ ነው የተናገርን። ልክ እንደተባለውም ያን ውጊያ የምል ቋራ ኦሜድላም የምትባልና በየምትር ሁለቱም የተለያየ ክፍለ ጦሮች የተለያየ አሰላለፍ ነው የነበራቸው። አሁን ሁለቱ አንድ ሆኖ ነው ውጊያውን እንትን ያደረግን። በታች በኩልም በአጸደ ማርያም እነሳሚ የነበሩበት ቦታ ላይ አጸደ ማርያም ገብተው ጠላትን የመምታት ሁኔታ አጋጥሞናል። ስለዚህ አይዟችሁ፣ ከአሁን በኋላ ሌላ ሌላ ነገር ነው የምናደርግ። የወታደራዊ እቅድና ስትራቴጂ ይኖረናል። ሁለተኛ ያው ምስጢር መጠበቅ ስላለብን ነው ወደፊት የምናደርገውን እኛ እየተነጋገርን ያለን። ከልብ አመሰግናለሁ። ኮረኔል፣ አበራ እንደው ወታደሮች ውስጥ ከእርቁ በኋላ ያላቸው ስሜት፣ ለትግሉ ያላቸው ተነሳሽነትና ቆራጥነትስ ምን ይመስላል? ከዛ በኋላ እንኳን አንድ ሆናችሁ እንጂ ከአሁን በኋላ ብንሞት ቅር አይለንም ብሎ ሁለቱ ክፍለ ጦሮች አሉ። ሁለቱ ክፍለ ጦሮች በአንድ ላይ ሆነው ከተማውን የቀበሌ የገበሬ ቀበሌ የሆነች ቦታ ላይ አጠቃላይ ጭፈራ በጭፈራ ነው ያመሸው። ቢያንስ ለሶስት ሰዓት ነው ሲጨፍሩ ያመሹት። እዚህ ሁለተኛ በሌላ በኩል ያለው አሁን ለምሳሌ ደንቢያ ያለው በደስታ ጥይት ሲተኩስ ነው ያደረው። ደቡብ ጎንደር ያለው ልክ በዚህ አይነት መልኩ ነው ጎጃም ወደ አሁን ነው። እንኳን ደስ ያላችሁ ያለ ሸዋም እንደዚህ ነው። ወሎም በእንደዚህ አይነት መልኩ ነው ያለው። ስለዚህ እንኳን ደስ ያላችሁ፣ እንኳን አንድ ሆናችሁ። አንድ ከሆናችሁ ከአሁን በኋላ ጠላትን ከፍተኛ የሆነ ምት እንደምንመታው ከዚህ በፊት ደግሞ አንድ ነገር ነግር ያለው አጽሞ የቀረ መከላከያ ነው ያለው ወይም የብልጽግና ወታደር ብያለሁ። አሁን ደግሞ በቅርብ ጊዜ ግብዓተ መሬቱን የምናዘጋጅበት ወይንም የምናስገባበት ሁኔታ ነው እየተፈጠረ ያለው። በጣም በጣም ከልብ አመሰግናለሁ። እስኪ እንግዲህ እናንተን መልካም ተሞክሮ በማየት በተለይም በዚህ በሸዋና እንደዚሁም ደግሞ በወሎ በኩል ያሉት ወንድሞቻችሁን ምን ምክር ትሰጣለህ? እንደናንተ ድንቅ የሆነ ዜና እንዲያሰሙን ምንድን ነው እምትለው? እኔ የምለው ከዚህ በፊትም ተናግሬ ያለው አንድነት ኃይል ነው። አንድነት ጉልበት ነው። አንድነት ጥንካሬ ነው። ስለዚህ ያለብንን ልዩነት በጠረጴዛ ዙሪያ አንደኛ ቁጭ ብሎ ተነጋግሮ አንድ መሆን አማራ ጎንደር ብቻ ሳይሆን አማራ አንድ ሆኖ በአንድ መሰለፍ አለብን። ስለዚህ ወደ ሰፊ የሆኑ ነገሮችን አጥብበው ይዩ። እንደ መሪ ነገርን ሶስት መቶ ስልሳ ዲግሪ የሚያይ መሆን አለበት። አመራሩ ከተመሪው ምንም ችግር የለውም። ስለዚህ አመራሩ ያለውን ችግር በጠረጴዛ ዙሪያ ፈቶ አንድ ይሁኑ። ከዛ በኋላ ሁላችንም አንደሆነን ጠላትን በአንዴም እንደመስስበት ነገር ይፈጠራል። በሌላ መልኩ የምነግር ከአሁን በኋላ ጎንደር በጎንደር ላይ ወላ ውጭ ያለም ይሁን ወላ ሀገር ውስጥ ያለም የኛ ደጋፊዎች ይሁኑ ልዩነት ካላቸው ራሳቸው ልዩነታቸውን። እኛን እንዲከፋፍሉን አንፈልግም። ጆሮ የለንም አንሰማም። ስለዚህ ይሄን ይሄን የሆነ ልዩነት የሚፈጥር ነገር ካለ ቀጥታ እንዲህ እንዲህ ነገር አለ ብለን ለእናንተ ኢንፎርሜሽን እነግራቸዋለን እናንተ ያንን ኢንፎርሜሽን ህዝብ እንዲያውቅ እንድታደርጉልን የምለው በጣም በጣም ከልብ አመሰግናለሁ። በተጓዳኝ የሚዲያውኑ አካላት ሚዲያውም ያው ሁላችንም ተወቃሾች ነን። በልዩነት በኩል የሚሰራው ስራ ተገቢ እንዳልሆነ ብዙዎች ይተቹት ነበር። ስለዚህ ለመገናኛ አውታሮች በተለይም ይህንን ትግል ለማደናቀፍ በሚጥሩ የሚዲያ አካላቶች ሶሻል ሚዲያም ላይ ጭምር ለሚሰሩትስ መልእክት ምንድን ነው? እኔ ሶሻል ሚዲያ ላይ ለሚሰሩ ወይንም አክቲቪስቶች ከአሁን በኋላ እኛ አንድነን የፈለገ ነገር ብትጽፍ የፈለገ ነገር ብታደርግ እዛው ለራስህ እንጂ ወደ ጎንደር ፋኖ እለያያለው ብለው የሆነ መልእክት ቢያደርግ ያው ጉንጭን ማልፋት ይሆናል። ወይም እጣቱን ነው በመጽሐፍ እጣቱን ማቅጠም ወይንም ጊዜውን ማቃጠል ነው የሚሆንበት። ስለዚህ እንዲ እንዲህ አይነት ነገር ሲኖር ይሄ ሚዲያ ይሄ አክቲቪስት እንዲ እንዲ እያደረገ ነው እንዲ እንዲ እያለ ነው እያልን ለእናንተ የምንናገርበት ነገር ይኖራል። ሁሉም ጋዜጠኛ ጥሩ ነው፣ ሁሉም ጋዜጠኛ ትክክል ይዘግባል፣ ሁሉም ጋዜጠኛ አንድነትን ይፈልጋል የሚል አመለካከት የለንም። ሁላችን የምናውቀዋለን። ስለዚህ ለአንድነት ቁሙ፣ ለአንድነት ዘምሩ፣ ለአንድነት ሰው ስበኩ የምንለው የሚለያየን ጋዜጠኛ እኛ አንፈልግም፣ በጭራሽ ወላ አይዘግብልን ይቀር ከልብ ከልብ አመሰግናለሁ። ኮረኔል አበራ እንግዲህ ከትግል ቦታ ላይ ላይ ነው ለጊዜው። ለዚህ ለህዝባችን ደስታን እንድትገልጽልን ላቀረብኩልህ ጥያቄ፣ ለሰጠኝ ዝርዝር መረጃዎች በሆኑ ከልብ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። እንደው ምናልባት ተጨማሪን ማብራራ ትፈልግ ወይም አጠር ያለች ነገር እናገራለሁ የምትለው ነገር ካለ እድሉን ልስጥ። በእኔ በኩል ጥያቄዎችን ጨርሻለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። እኔ ምን እምጨምረው ነገር የለኝም አቶ ዘውዱ